ነገ ይነጋል እማይ ነጋ የመሰላችሁ፣ የባለ ጊዜነት ስሜት የሰማችሁ ነገ ይነጋል፣ ነገ ይነጋል። የኢትዮጵያ ሚዲያዎች ምን ነው? ዜና የሚሰጡ ሚዲያዎች ምን ነው? ጸጥ አላችሁ። አባቶችሽ አይናገሩ፣ ሌላው አይናገር፣ ዜጋ አይደል እየሞት ያለ ስንት ጉድ አለብን። ምድረ ጴንጤ በጠቅላላ ምድረ ሆዳን በጠቅላላ፣ ለሆድ የምትኖረው የሆድን ጉድ መናገር አቅቶኝ መሰለህ? በጋሻውም ብትሆን ለሆድ ስትል ነው የወጣኸው ከዚህ ቤት። አልተገፋ ራስህ ሆድ አደር ስለሆን ግን የወጣው አለንኛ ያመንነውን እናውቀዋለን። ያመን ነው የታመነ የዘላለም ህይወት የሚሰጥ እግዚአብሔርን የተከተል ነው። መታመም አለ፣ አዎ አለ። በጥይት ተመቶ ታሟል፣ አዎ አለ። ታሞ መኝታ ላይ ተኛ ታሞ እየታመሙ ያሉ አሉ አሉ አሉ። ግን መዳን ግን አለ። ነገ ይነጋል። እማይ ነጋ የመሰላችሁ የባለ ጊዜነት ስሜት የተሰማችሁ ነገ ይነጋል፣ ነገ ይነጋል። እንደ በሻ ይቀርም ለሁሉም እግዚአብሔር ቀን አለው። ያልፋል። እሺ፣ ሁላችንም ባገኘነው ክፍተት እንደፈለግን አፋችንን እንዳላቀቅን፣ ያልፋል። ዝም ያለው ስለሚያልፍ ነው። ጸጥ ያልነው ስለሚያልፍ ነው። እግዚአብሔር ብዙ ማያልፉ የሚመስሉ ቀናቶችን አሳልፎ ስላሳየን አንተ መድረክ ላይ መተ በሞቱ ሰዎች ላይ ስታላቀቅ እግዚአብሔር ያሳልፋል። ብዙ ትላንትናዎች አያልፉም ብለን ነበር፣ አልፈው አይተናል። ብዙ ትላንትናዎች አያልፉም ብለን አልፎ አይተናል። አልፎ አይተናል። አልፎ አይተናል። ማህርፉ ትላንትናዎች አልፎ አይተናል። እውነት ዛሬ እያወራን ያለነው የተገናኘ ነው። አረሲ ስላል ነው። ያልፋል መድኃኒያ ለምን ያልፋል? እግዚአብሔር ብዙ ና ህጻን ልጅ ለምን በጥይት እኔ ጥያቄ የሚሆንብኝ የኢትዮጵያ ሚዲያዎች ምን ነው ዜና የሚሰጡ ሚዲያዎች ምን ነው? ጸጥ ያላችሁ አባቶች አይናገሩ ሌላው አይናገር ዜጋ አይደል እየሞት ያለው? ዜጋ እኮ ነው እየሞት ያለው። ሁሉም የሚለቅ እናንተ ብቻ ምንማቱ ነው? እናንተ ምንማቱ ነው እንጂ በዙሪያቸው ያለው ቢረግፍ ባይረግፍ ያልፋል። ስለዚህ እኛ የምንከተለው ብሔርን አይደለም። እኛ የምንከተለው ዘርን አይደለም። እኛ የተከተለው ጎሳን አይደለም። እኛ የተከተለው ጎጥን አይደለም። እኛ የተከተለው የዓለም ፈጣሪ የሆነውን እግዚአብሔርን ሁሉንም የምናቀው በክርስቶስ ኢየሱስ። ዮናስ ሙሉን ለተናገርክበት፣ እኔ ኦርቶዶክሳውያን በጌታ ምሰሙኝ፣ የኦርቶዶክሳውያን ይሄንን ሰው ፎሎ አድርጋችሁ እንዴት ትከተምታላችሁ? አንፎሎ አርጉት። አይጠቅምም። ቤተክርስቲያን እንደፈለገ የሚሳደብ ልክ ደግሞ ልቡ ደግሞ ሲደነግጥ ደግሞ ቤተክርስቲያንን የጠቀመ በሚመስል የሆነች ነገር ተናግሮ አይጠቅምም። እንደዚህ አይነት ሰው መጋሻውም ያልፋል። አሁን እርግጥ ነው ከረባትን አንገት ላይ ተሰቅለ ሸሚዝን ሱሪ ላይ ጠቅጠቃ ቡርጭን እያሳየ ሊሆን ይችላል። እውነት ነው፣ እውነት ነው ያልፋል። መዳን ያለምን ያልፋል። ለምን ቢባል አንተ ሲጀምር ኦርቶዶክስን አታቃት። እናት ጠንቋይ፣ አያተ ጠንቋይ፣ ጠንቋይ የጠንቋይ ዘር ነህ አንተ ፊደል ያስተማረችች ቤተክርስቲያን ናት እና ቃልን፣ ታሪክን ነገር ግን ፐርሰናል ነገር ስለማይመለከተን ነው። ማናወረው መልሶ የያዘ የዘር ማንዘር መንፈስ ነው። አሁን አግኝቶ ሐሰተኛው ኢየሱስን እየሰበከ ያለው ሰው ከእግዚአብሔር ሲርቅ አጋንንት ሰባት እጥፍ ይገባበታል። የገባባ አጋንንት ነው። ማን ስለሆንክ አንተ ምን ስለሆንክ? እቺ ንጽት የሆነች ቤተክርስቲያን ላይ አፈን ታላቀቃለ? የጴንጤ ጉድ ላውራ ብልኮ አወራለሁ። ጉዳችሁ ጉዳቹ እኔ ጋር አለ። ነፍ ጉዳችሁ ጉድ በመናገር ወንጌል የለም፣ እውነት በመመስከር በእውነት በመኖር እንጂ። እቺ ቤተክርስቲያን እስኪ አንድ ስህተቷን ንገረኝ። የለባትም ስህተት፣ ንጹህ ናት። ንጹህ ናት። ንጹህ ቤተ ክርስቲያን ናት። ስንት ጉድ አለብን! ምድረ ጴንጤ በጠቅላላ ምድረ ሆዳን በጠቅላላ ለሆዳ የምትኖረው የሆድን ጉድ መናገር አቅቶ ይመስላል እንዴ በጋሻውን። በቶ ለሆድ ስትል ነው ወጣው ከዚህ ቤት አልተገፋ ሆዳ አደር ስለሆንክ ነው የወጣው። ሄደን ቦርጭን በሸሚዝ ላይ በወጠርከው ከረባትን ቦርጭ ላይ አውጥተን ይልከው። መናገር አቀቶን ሳይሆን ክርስትና መኖር ስለሆነ ነው። ክፍት አፍ ስለሆንክ ለዚህ ነው ያወራኸው መድረክ ላይ እንደ ጴንጤ ሆዱ አምላኩ የሆነበት ሃይማኖት አለ እንዴ? ሆዱ አምላኩ የሆነበት ስድባት ያደረጋል። አንተ ምን አድርገ ነው ለኦርቶዶክስ? እንኳን ለኦርቶዶክስ ለጴንጤ ምን አድርገ ነው? ፋፋ ሲሰጥ እኮ አልነበርክም እኮ አንተ። እኔ ፋፋ ሲሰጡ ነበርኩኝ። ጴንጤዎች ዘይት ሲሰጡ አንተ አልነበርክም። እኔ ነበርኩ። ስንዴ ሲያስቀብሉ እኔ ነበርኩ፣ አንተ ግን አልነበርክም። ሆድ አምላክ ስለሆነ ለሆድ ልትገዛ መጣ። አትመችም እቺ ቤተክርስቲያን። ይቺ ቤተክርስቲያን አትመችም ነው፣ ለክፍተት ለስህተት አትመችም። የዲያብሎስ ልጅ ነው በጋሻው። እንደዚሁ ሆዳቸው አምላካቸው የሆነ ቲክታክ ላይ አንዳንድ አበባ፣ አንዳንድ ቦምቦሊኑ፣ አንዳንድ እንትን የሚሉ እባካቸው አንዳንድ አንዳንድ የሚሉ አበባ የሚሉ እንደ ዮናስ ሙለነ አይነቱ ዛሬም አንተ ለእኔ ሕፃን ልጅ ነህ። ቂጡን እየጠረገ እናቱ የምታጥብለት ሕፃን ነው የምትመስለኝ። ከመቼው ቂጥ ላይ ያለውን እዳሪ እንዳጸድህ ባላቅም፣ ቤተ ክርስቲያንን የሄድክበት ነገር ልክ አይደለም። ስርዓት ይኖረሃል። ስርዓት ከሌለህ ስርዓት የሚያስይዝ ሰዋል። በአሜሪካና በአካባቢዋ የሚኖሩ ምርጥ የተዋህዶ ልጆች አሉ። መጥተው ደህና ነዌ ይለዋል። መጥተው ሰላም ነዌ ይለዋል ሰላም ነው ወይ ይሉሃል። መጣው ቤካ የሚባል ልጅ በሰውዝ አፍሪካ የሚኖር ቪዲዮን በተደጋጋሚ አይቼው ቅርታ ቤካ የሚባል ቲክታክ ላይ ያለ ልጅ ኦልሞስት ቶፒክ መሆን ይፈልጋል። ቶፒክ ማድረግ አልፈልግም። እሱም እንደዚሁ ለፖለቲካቸውን የሞቱት ላልከው የፖለቲካ አጀንዳ እኛኮ ክርስቲያኖች ነን። ክርስትናና ክርስትና ክርስትናና ፖለቲካ ይለያያል። እኛ ክርስቲያኖች ነን። ክርስቶስ ደግሞ ለመሪዎቻችን እንድንታዘዝ አድርጎናል። እግዚአብሔር በጊዜው ለሾማቸው ለመረጣቸው መሪዎች እንድንታዘዝ አድርጎናል። ለሞቱት ነብስ ድምፅ እንኳን ባትሆን ዝም ማለት ይቻላል። ዝም ማለት ዝም ማለት ይቻላል። ሃይማኖት እና ፖለቲካ ልዩነትና አንድነት አለው። እስኪ ንገር ምን ማለት ነው? እንደመጣላችሁ አፋችሁ ብታላገቁት ስርዓት አድርጉ። ትናገሩትን በልክ አድርጉ። በሞተ ሰው ላይ አትቀልዱ። አልገባንም እኮ ላይ ሀዘን ላይ ነው ያለነው አንገባም እኮ ላይፍ አዘን ላይ ያለ ነው። ዳጂ እያዘንን እንደ ሀገር ነው ያዘነው፣ እንደ ሃይማኖት ነው ያዘነው። የእናንተን ትምህርት በሁለት ቀን ላይፍ ዲሞ እንደምናደርገው እናውቃለን፣ ግን አዘን ላይ ያለ ነው። ለዚህ ነው ማንገባው። የሞቱብን ልጆች አሉ። የሞተብን አባት አለ፣ የሞተችብን እናት አለች። ተው፣ የባለ ጊዜነት ስሜት ያልፋል። እቺን ድምፄን ሪከርዳ ጋ አስቀምጣት፣ ያልፋል። መዳን ያለምን ያልፋል። ጴንጤ የሚከተለው ገዳይ አምላክ ነው እንዴ? አምላክ የገደለልኝ ይላል በጋሻው። ይሄ ደግሞ እንትን ይላል። ያልፋል ባለ ጊዜነት ያልፋል ባለ ተረኝነት ያልፋል ሺ ያልፋል። አልፎ እናየዋለን። ሰው የሆናችሁ ፕሮቴስታንቶችን ለመንካት አይደለም፣ አይቻለሁ። ሰው የሆናችሁ ፕሮቴስታንት የሕፃናቶች ሞት ሞት ነው ብላችሁ ያያችሁ የወጣቶች ሞት ሞት ነው ብላችሁ የቆማችሁ፣ አይች አይቻለሁ። እናንተን አይደለም፣ በቁጥር ግን የሚሳደቡ አሉ። ሰው የሆናችሁ ፕሮቴስታንቶች አላችሁ፣ ያመማችሁ ህመሙ ያመማችሁ፣ ለቅሶ ያስለቀሳችሁ። ሁላችሁንም አይደለም ሰው ሆናችሁ ስላየው ድምፁ ናችሁ ስላየው አይቻለሁ። ድምፁ ናችሁ አይቻለሁ። እዚህም ፕላትፎርም ላይ ያማል ብላችሁ የተናገራችሁ እንደ አማን ሻሎም አይነት ጀግና እንደ አቤላ ቡና አይነት ጀግና፣ ኦርቶዶክሳውያን በምንም በትምህርት ልዩነት ቢሆን ሰው መሆናቸውን የምታውቁ አይቻለሁ። እናንተን ደግሞ ዓለማ መስገን አንችልም። እግዚአብሔር ያክብርልን። አማንሻሎ አቤላቡና እግዚአብሔር ያክብርልን። በተደጋጋሚ ቪዲዮ በመስራት በተደጋጋሚ ላይቭ በመግባት እያየን ነው። እግዚአብሔር ያክብራችሁ። እንደነዚህ አይነቱ ውርጋጥ ቤተክርስቲያን እንሰድባሉ፣ እናንተ ደግሞ ባለቻችሁ በጥቂቷ ፕላትፎርም ደግሞ እግዚአብሔር ስታመሰግኑ ደግሞ አያል እናንተን አለማመስገን ንፉግነት ስለሆነ ድምፅ ሆናችኋል። ግን አሁን የሚሰማችሁ ሰዎች ግን ይሄ ያልፋል። መልእክቴ ይሄ ነው። ሁላችሁንም አመሰግናለሁ፣ ወዳችኋለሁ። ሰላም እደሩልኝ።